ሰላም በሰላም ወደ ቤቷ ገብታለች። ሰላም በሰላም ወደ ቤቷ ገብታለች። ሜላት እንግዲህ ተወግዛለች። ተወግዛለች ማለት ምን ማለት ነው? ሙናሴ ደግሞ ተመስግነዋል። እንግዲህ አንዳንድ ሰው ትልልቅ የሚባሉ ሰዎች እንደዚህ በሰሩት ስራ ይወገዛሉ፣ ትንንሽ ሰዎች ደግሞ ይመሰገናሉ በሃናን ላይ በሰራችውን ስራ ሜላት በልጆቿም ጭምር በጣም ተቆጥቷል፣ አኩርፏል። ዶክተሩም ሰሞኑ ተናግሯት ነበረ፣ ግን ልትሰማ አልቻለችም። የሀናን ምንም ልታስልናት አልነበረም። ነገር ግን ያ ሁሉም ሲያወሩ ለካ ሰላም እየሰማች ነበረ። ሰላም የምትሰማ አይመስልም ነበር። ራሷን እስካሁን አልመለሰች። ምን ሆና ነው ራሷን ስታለች እያሉ እንገና በድጋሚ ደም ያስፈልጋታል እያሉ እያወሩ ነበረ። ነገር ግን እሷ ሁሉንም እየሰማች ነበረ። ሀናንም ስታስጨንቃት እንደነበረ ሁሉም ሰምታለች። ትናንትና ተናገረቻት። እጅግ በጣም አዝናለች። ወንድሟም እናቷም ያወሩትን ነገር ሁሉም ሰምታለች። ሀናንን እንዳስጨነቀቻት እንዲሁም ደግሞ በደካማ ጎኗን እንደገባች በጣም አዝናለች። እናትየዋ ይሄን ይፈጠር አላላለችም ነበረ። ትላንትና ከሆስፒታል እንዲወጡ ዶክተሩ ነገራቸው። እስከሚወጡ ድረስ ግን እዛው እንደምታርፍ ሰላም፣ ጭራሽ ክላሴ ልቀሽ ውጪ፣ እኔ ናቺ ማየት አልፈልግም፣ መስማትም አልፈልግም፣ ማንም ማውራት አልፈልግም፣ ሀና ስትመጣ ብቻ አለች። ሀናን፣ እዛና አድራ ውላ አባቷን ለማየት ሄዳ ነበረ። እማዬ ያደረግችው ነገር ትክክል አይደለም። ያወራችሁትን ሁሉም ሰምቻለሁ። ሀናንን ሁለተኛ ደም እንድትሰጠኝ እያስገደድሻት ነበር። ለምን አንቺ እናት አይደለሽም? እናት ማለት ሁሉም እናት ነው የልጆቹ ባይወልዱም። አንቺ ግን የሀናን ምንም አልተቆረቆርሽም ማለቻት። እኔ ልጄ አንቺን ልትድኝ ይፈልጌ ነው ብትለትም እኔን እኔን ልደን እሷ ማስወገድ ነው ያለብሽ። የቻለችውን አድርጋለች። ነገር ግን ጥሎ አደረግሽም። ብራ አኩርፋለች። ክላሱ ለቃ እስከምትወጣ ድረስ ዶክተሩም ከሰዓት ወደ ቤት እንደሚሄዱ ነገራቸው። ወንድሟም ደውላ ምን ይዤ ልምጣ ሲል እናቱ ምንም ይዛ እንዳትመጣ እኛም ልንመጣ ነው፣ ባይሆን የምንበላው ነገር እዛው አዘጋጅታ ጠብቅ አለችው። እሺ ያለ እሱን ምግቡን አዘጋጃጀ። ሀናም አባቷን ጠይቅ አመጣች። መጣ ወደ ቤት ሄዱ ሲሄዱ ደስ አለው። ወንድሟ እንኳን ሰላም መጣችሁ። አንተ ምን እየሰራህ ነው? አለችው። ሰላም እኔም ማልመጣ ስል እናቴን ምግብ አዘጋጅ ተጠብቀን ስላለችን ምግብ እያቀራረኩ ነው አላት። ሀናም እኔ ስራው ነበር እኮ ይሄ የእኔ ስራ ነው አለችው። አንቺ ሁሉም ሰርተሽ የትርች ያለሽ ዛሬ ነው የምሰራው። እኔ ደክሞኛል፣ አለች። ሄዱ፣ ቁጭ በሉ አለ። ሀናን ሰላም ተደግፋ ስለነበረ አብረው ቁጭ አሉ። እናትየዋ ቆማ ቀረች። ግን ሁለቱም ልጆች አክርፏል። ሀናን ግን ይሄን ነገር አታውቅም። እኔስ ቁጭ በይ አትሉኝም? አለች። እሱም ቁጭ በይ አላት። እንደ እንትን እህቱም ደግሞ ሰላም፣ አንቺ የግልሽ ቁጭ በይ ልትባይ ነው ፈለግሽው ቀልዳለች። ዳለች እንዴ አለችት በግልምጃ በይ ተቆጥታ፣ ሻንጣውን አንጠልጥላ ወደ ማኝታ ክላሷ ሄደች። እሷ ስትሄድ፣ እነሱ ምግቡ ጀመሩ። የሚገርመው በጣም ስለተቆጡ የቁጣቸው ብዛት አልጠሯትም፣ እማ የትነሽ ምግብ ቀርቧል አላሏትም። እነሱን ቅጥቅጥ አድርገው በሉ። ሰላም፣ ሀና ከአንቺ ጋር መብላት ትችላለሁ አለቻት። አዎ አለች። እንጀራ ነሳች። እሱ ወጥ ጨመረላቸው። የሁለቱም ማጉረስ ጀመረች። የምር እናት ሆነች። እሷ የሁለታቸውም አጎረሰች አበላች። መጨረሻ አካባቢ ወደ ክላሳቸው ሄዱ። ወንድምና እህት ጨዋታቸው ተነፋፍቆ ነበረ። ሰላም ክላስ ገብቶ እየተጫወቱ ነበረ። ስለ ሀና እያወሩ ነበረ። ሀና ትለያለች ሁሉም ነገር እችላለሁ ብላ ትጀምራለች። ትልቁም ትንሹም የማትችለው የለም ግን እችላለሁ ስላለች ትችለዋለች፣ ትወጠዋለች። እና አይተሻል እኔ ታመምኩ ጊዜ ያደረገችው ነገር አላት። አሁን ራሱ ደምሽ ከአንተ እሷ ደም ብቻ ተመሳሳይ ሲሆን ምንም እንትን ሳትል ደም ሰታ አትርፋሻለች። ሀናን ትለያለች እያሉ እያወሩ ነበረ እናታቸውም እያወገዙ ነበረ። አዎ ሀናን ላይ ያለች መልካም ሰው ነች። የምር ሰራ መልካም እህት ነች። ያው በቅርብ እህትና ወንድም መሆኗን ከእናንተ ቤተሰቡ እንደምትቀላቀል ባለሙሉ ሙሉ ተስዋለኝ ይህኔ ማለት ነው። የእሷ ነገር እንደው ተነግሮ አያውቅም። እንደው በምንድን ነው የምንከፍላት? እያሉ ሁለቱም እየተወያዩ እናትየዋ በራንኳኳች ስታንኳኳ ገባች። ደነገጡ ሁለቱም። እሱም ለመውጣት ፊቱን እንትን ብሎ ጥሉ ለመውጣት ሞከረ። ቁጭ በላለችው አይ ፈተና ያለብኝ ላነብ ነው አላት። ቁጭ በል፣ እኔ ስመጣ ነው እንዲ ቁጭ በል ላለችው ሳይወድም ቁጭ አለ። ምን ሆናችሁ ነው? እኔ እናንተን ለማዳን ነው ስትል፣ ሃና ላይ ያደረግሽው ነገር ግፍ ነው። እኔን ለማዳን አንቺ እናት አትበይም? ብሎ እዛው ደገሙላት። እች ልጅ ምን ታደርግ እሷ ያላትን ሰጠች። ከዛ በኋላስ ልትገደድ አስበሽ ነው አሏት። እኔ አንቺን ለማዳን ፈልጌ ነው እንጂ አለች እሷ። እኔ ለማዳን እሷ መሞት አለባት ወይ አለች። እኔ በሁለታችሁ አይደለም አንድ ሃናን አለምን መሰዋት ቢሰዋት ችግር የለብኝም አለች። ምን ቢሉ ጥሩ ነው ሃናን ከዓለም ትበልጣለች አሉ። አዘነች። ጥፋት አንቺን ማዳኔ ነው ስትላት እኔ ማዳኔ ሳፈን ሳይሆን የቻለችው ነው ያደረገችው። በታስገጭጃት ነበረ። በደካማ ጎኗን ገብተሽ፣ በአባቷ ገብተሽ፣ በታማሚኑ አባቷ ገብተሽ አለቻት። ወንድሞ ማነሳ ምስኪና አባት አላት እኮ የማን ጥላው አንቺ ልጅሽ ለማዳን እሷን መጉዳት ነበረብሽ ወይ አስነናል አሏት። እናትዮ የሁለት አጣደፏት በስድብ ቁጭ ብላ አልጋዋ ላይ ስቅስቅ ብላ ለቀሰች። ሰላምም ምንም አላባበለቻትም፣ ምንም አራራቻትም፣ ዝም አለቻት። አልቅሳ አልቅሳ ሲበቃት ሳሎን ሄዳ ቁጭ አለች። በመጨረሻም ሃናን ስራዋ ጨረርሳ እትዬ ወደ ቤት ልሄድ ነው፣ ስራ ጨርሻለሁ አለች እሺ ሂጂ፣ ሳይመሽብሽ ግን ነይ ቁጭ በይ፣ የማውራሽ ነገር አለኝ አለቻት። እሺ ብላ ቁጭ አለች። ምንድን ነው አለቻት? በጣም ይቅርታ አድርጊልኝ፣ እንደው የሃና የሰላም ሁለተኛ ደምስ ጭ ብዬሽ አስገድጅሽ አለው። ያ ደግሞ ይቅርታ አድርጊልኝ፣ ልጄ ልትደስ ስለፈለግኩ ነው አለች። ሃናም ጸባይ ሰና እትዬ፣ እሱ ምን መላጠፉ፣ ማንም እናት የሚያደርገው ነው እናቶች ልጆቻቸውን ለማዳን የሚያደርጉት ነው ያደረጉት እና ምንም የተለየ ነገር አይደለም። እኔም የቻልኩት ነው ያደረጉኝ። አብሽሩ ብላ እንድገና እሷን ማበሻት ጀመረች። ሜላት በድጋሚ ደነገጠች። እንደዋች ልጅ ምን አይነት ማፀን ነው የተወለድሽ? ዋለቻት። ምን አይነት አስተዳደግ ነው ያደግሽ? ዋለቻት። ማለት ምን አጠፋዋለች? ይህን መልካምነት ሽ ነዋ እኔ አባቴ ነው ያሳደገኝ። መልካም እንድሆን የሰዎች መልካም እንዳደርግ እንደዚህ መልካም ያሳደገኝ አባቴ ነው አለቻት። ይሄንም አባትሽማ፣ አንድ ቀን መታወቅ አለብኝ አለች ሀና። ምን አለች ሀናም፣ አስተዋውቃችኋለሁ አንድ ቀን አለቻት። በቃ ሂጂ አለቻት። ተነስታ ሄደች። ከሄደች በኋላ መላቆመችም እቺ መልካም ልጅ፣ ምነው አንድ ቀን እናትሽ ሆኚ የሁለት ቀን እናትሽ ሆኜ ብሞት ብላ ተመኘች። የሚላት እንግዲህ ያው እናት ነሽ፣ ወደሽ ነግሮሽ ነው ምልሽ እኔ አስረግጬ ነው ነግርሽ ልጅሽ ነሽ። እንደዚህ መልካም ሆነች። ችግሩ ግን ከአንቺ አይነቱ እናት እንደዚህ አይነት መልካም ልጆች መፈጠራቸው ጥሩ ነው። አዎ መቼም ያው እናት እናት ነው። ምን ይደረጋል? ግን መልካም ልጅ ሰጥቶሻል። ወደ ኋላ የምታወቅበት ይሆናል። እሷም ሄዳለች እንግዲህ መልካም ሰሩ ሰዎች ይመሰገናሉ። ያው ተንኮለ ሰሩ ደግሞ እንደዚህ በሌላ ሰው ሳይሆን በልጆቻቸውም ይወገዛሉ። ዶክተሩ ጠርቶ ሙናሴን አመሰግኗል። ይሄን ልብስ ከመጨረሻውን አይቀየር፣ የትውልድ ትውልድ ይተላለፍ፣ አንተ መልካም ሰው ነህ ብሎ ያው ጠርቶ አውርቶታል። ምንም ቢሆን ሰላም ብትደነግጥም ሚስጥር ሊነግረው ነው ብላ ነበር፣ ግን አይደለም። እናመሰግናለን። ዶክተር ሙናሴም ቻው።